አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ በተለይ በተለያዩ የዓለም ሀገራት እንዲሁም ኢትዮጵያ ውስጥ ሆናችሁ የሁሉም የባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁን የሚመለከት እጅግ በጣም ወሳኝና ወሳኝ የሆነን መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት እንግዲህ ይህንን መረጃ ካልሰማችሁና ካላወቃችሁ በኋላ ለሚፈጸመው ጉዳት፣ ገንዘብ ያበቃለት ከሰረ ከማለታችሁ በፊት አሁኑኑ ይህንን የምነግራችሁን መረጃ ጆሮአችሁን ከፍታችሁ ልትከታተሉና ልታደምጡበት የሚገባ ጉዳይ ነው። በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እጅግ በርካታ ኢትዮጵያኖች ገንዘባቸው ከባንክ አካውንታቸው ከጊዜ ወደ ጊዜ እየሸሸ እየጠፋ በማያውቁት መንገድ አደጋ ውስጥ እየወደቁ ያለበት ሁኔታ ስላለ እጅግ ከፍተኛ ጥንቃቄ ልታደርጉበትና ጆሯችሁን ሰጥታችሁ ልታደምጡት የሚገባ ጉዳይ ነው እያልኩ ወደ ዝርዝር መረጃው እናምራ። እንግዲህ ክብራን ተመልካቾቼ አመሻሹን እየደረሰኝ መረጃ ከባንክ አካውንት ጋር በተያያዘ እጅግ ከፍተኛ ጥንቃቄ ልታደርጉበትና በርካታ እህት ወንድሞችም ገንዘባቸው ከአካውንታቸው እየሸሸ ያለበት ሁኔታ ነው። ይህንንም በተመለከተ ሁለት መረጃዎች ወጥተዋል። የመጀመሪያው ምናልባት የባንክ አካውንታችሁ ውስጥ ያለውን ገንዘብ እናንተ ፓስወርዱን ሳትናገሩ የእናንተን ስልክ ያገኘው አካል ገንዘባችሁን ወደ ሌላ አካውንት የሚያዘዋውር ስለመኖሩ ታምናላችሁ። እጅግ በጣም የሚገርምና የሚደንቅ ነው። ሁለተኛው ደግሞ የባንክ አካውንት ሂሳብ ስንከፍት የምንጠቀማቸው የይለፍ ቃሎችን በተመለከተ ምን ምን ጥንቃቄ ማድረግ እንዳለብን በዝርዝር የሚያስነብብ መረጃ ነው። እጅግ ጠቃሚና ጠቋሚ ነው። አጭር ነው። እስከ መጨረሻው ድረስ እንድትከታተሉ ጋብዛለሁ። እንግዲህ በዛሬው ዕለት ወደ ጉርሻ ፔጅ ነው አንድ እህታችን ለቀው፣ መረጃው እጅግ በጣም መነጋገሪያ ሆኖ ለመስራት የተገደድኩት እንግዲህ ይህቺ እህታችን ኢንቦክስ ነው ወደሱ እሱ የላከችው። እንግዲህ እኔ የምኖረው በአዲስ አበባ ጋርመንት አካባቢ ሲሆን ነገር ግን በለቡ በጋርመንት አካባቢ በወረዳ 12 እጅግ በሚባል ደረጃ የሚኒባስ ላይ ዝርፊያ ተበራክቷል። ስልኮችን በመውሰድ የባለስልኩን አካውንት እንዴት አክሰስ እንደሚያደርጉት ራሱ ግራ ነው የሚገባህ። ያለህ የለለህም፣ ብር ወደ ተለያዩ አካውንት ትራንስፈር በማድረግ ባዶህን ያስቀሩኋልም ብላለች። በጥቂት ሰዓታት ውስጥ ከአራት ቀን በፊት የባለቤቴን እህት በጠዋት ሥራ ስትሄድ ታክሲ ስጠብቅ አስገብተው መድረስ ያለባት ቦታ ሳትደርስ ትራፊክ በሚል ማወናበድ አንድ ቀልቅለው አወረዷት ትላለች፣ ትተዋት በመሄድ እሷም አገር ሰላም ብላ ሥራ ቦታዋ በሌላ ትራንስፖርት ስትደርስ ስልኳ የለም። በሁለት ሰዓታት ውስጥ ወደ ስድስት መቶ ሺህ ብር ከአካውንት ወደ አካውንት እንግዲህ ትራንስፈር ማድረጋቸውን ነው ይህች እህታችን የገለጸችው። ስለዚህ እናንተ ማድረግ የሚገባችው ጥንቃቄ ማንኛውም ግለሰብ የሞባይል ባንኪንግ የከፈተበት ስልክን በጭራሽ ወደ ውጭ፣ ወደ ስራ ቦታ ይዞ መውጣት የለበትም። እቤት ማስቀመጥና ማስቀመጥ ብቻ የሆነ አማራጭን ልትወስዱበት ይገባል እላለሁ። እናንተ ምስኪ ሐሳብ አስተያየታችሁን በኮመንት እየሰጣችሁ ወደ ሁለተኛው መረጃ እናምራ። እንግዲህ የተለያዩ አካውንቶች ተመሳሳይ የይለፍ ቃል አትጠቀሙ ሲል በዛሬው ዕለት የወጣው መረጃ ያስነብባል። ከፍተኛ መጠን ያለው ሚስጥራዊ መረጃዎች መሽሎካቸውን ተከትሎ ከ184 ሚሊዮን በላይ የይለፍ ቃሎች ለጥቃት መጋለጣቸውን ትኩረት በሳይበር ጥቃት ላይ አድርጎ እየተካሄደ መሆኑን ነው ጥናቱ ያመላከተው። ፎርብስ በመሳሰሉ ድረገጾች የወጣው መረጃ እንደሚያሳየው ከሆነ ከ18 ቢሊዮን መዝገቦች ሾልከው መውጣታቸውን ተከትሎ በዓለም አቀፍ ደረጃ ታዋቂ ከሆኑት እንደ ጉግል፣ ማይክሮሶፍትዌር፣ አፕል፣ ፌስቡክ፣ ኢንስታግራም ከመሳሰሉ ፕላትፎርሞች ጋር የተያያዙ ከ184 ሚሊዮን በላይ የሆኑ የይለፍ ቃሎች ለጥቃት መጋለጣቸው ነው የተጠቆመው። የመረጃ ጥቃት መድረሱን መነሻ በማድረግ በተላለፈው መልእክት 1.8 ቢሊየን መዝገቦች መሽሎካቸው በመታወቁ ተጠቃሚዎች ሊከሰቱ ከሚችሉ ጥቃቶች ጥንቃቄ ሊያደርጉም እንደሚገባ ነው። እንግዲህ ሙሉ ዝርዝሩ የሚያስነብበው በተጠቀሱት ፕላትፎርሞች ተጠቃሚ የሆኑ የማህበረሰብ ክፍሎች የሚጠቀሟቸውን የይለፍ ቃሎች በመቀየር ጠንካራ የይለፍ ቃል መጠቀም እንደሚኖርባቸው የተጠቆመ ሲሆን በተለይ የባንክ አካውንት ስትከፍቱ መጀመሪያ ላይ እጅግ ጥንቃቄና ሴክሬት በተሞላበት አደራረግ ልትወስኑና ልታቀርቡ የሚገባበት ጉዳይ መሆኑን ነው። እንግዲህ ጥናቱ ያረጋገጠው አጠራጣሪ ሊንኮች ወይንም ኢሜሎችን ከመክፈት መቆጠብ እንደሚገባም ነው። እንግዲህ አሁን አመሻሹን በደረሰን መረጃ መሰረት ስለዚህ እጅግ ከፍተኛ ጥንቃቄ ልታደርጉባቸው የሚገቡትን ሁለት መረጃዎችን ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል። መጀመሪያ ላይ እንግዲህ ሁለት ቪዲዮዎች የሰራንላችሁ እጅግ በጣም ትኩስ የሆኑ መረጃዎች አሉ። መለስ ብላችሁ እነሱንም ማየት መመልከት የምትችሉ ይሆናል እያልኩኝ ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያኖች እንዲደርስ አድርጉት ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረሐመቱላሂ ወበረካቱሁ። ደርሰናል። ሌላው እጅግ በጣም ደስ የሚለው ነገር ኢትዮጵያ ምርቷን ወደ ቻይና ልትልክ ስለመሆኑ ተሰምቷል። ኢትዮጵያ የስጋ ምርቷን ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተመሳሳይ ለሆኑ የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጿል። በቻይና ሀገር የምርት ጥራትና ደህንነት በሚቆጣጠረው ተቋም የሚሰሩ ባለሙያዎች ወደ ኢትዮጵያ መጥተው የኢትዮጵያ የስጋ አመራር መመልከታቸውንም አስታውቋል። የቻይናው ተቋም ለኢትዮጵያ የላከው ከአንድ ሺህ በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩ ገልጸው በቅርቡ ምላሽ ይላከለም ተብሎ ይጠበቃል ሲል ያስነብባል። ኢትዮጵያ የተቀቀለ ስጋን ወደ ቻይና ስትልክ በብዙ ሚሊዮን የሚቆጠር ዶላር ማግኘት እንደምትችልም ተናግረዋል። ቻይናዎች የሚፈልጉት ከበሽታ ነጻ የሆነ የእንስሳት አረባብ መሆኑን ገልጸው በኢትዮጵያ ከበሽታ ነጻ የሆኑ እንስሳትን ለማርባት እየተሰራ ነውም ብለዋል። በሌላ በኩል የቻይናን ገበያ በስፋት ለመጠቀም ብቻ ቄራውን መገንባት እንደሚገባም ገልጸው። በተለይ በአሁን ሰዓት በሀገራችን ያለውን የውጭ ምንዛሬ እጥረት ሙሉ በሙሉ እንኳን ባይሆን በግማሽ ሊቀርፍ የሚችል እጅግ በጣም ደስ የሚልና ለብዙ ኢትዮጵያኖች ይህ ስኬት መሳካቱ የሚያስደስታቸው ሆኖ ተመልክተናል። እጅግ ወሳኝ ወሳኝ የሆኑ መረጃዎችን በተለይ መግቢያ ላይ እየገለጽኩላቸው እጅግ ለብዙ ኢትዮጵያኖች የሚጠቅምና ማስፈራሪያም ጭምር የሚያስፈልገው ጉዳይ ስለሆነ ሸርሸር፣ ላይክ ላይክ እያደረጋቸው ሀሳብ አስተያየታቸውን በኮመንት ስጡበት። ለዛሬ ያቀረበ